ጠቅላይ ሚኒስትር አብይ ሰበር ውሳኔ ሲሰጡ የደብረጽዮኑ ቡድን ደግሞ ለሁለት መሰንጠቁ ተሰምተዋል። አብይ በትግራይ ጉዳይ ረፋዱን ሰበር ውሳኔ ሲሰጡ ከአማራ ክልል በብር ሸለቆ ወታደራዊ ማሰልጠኛ ደግሞ ሌላ ጉድ ተሰምተዋል። በብር ሸለቆ በርካታ የአማራ ክልል አድማ ብተና ወታደሮች እየሰለጠኑ ሲሆን በዛሬ ሁለትም አንድ ከፍተኛ ባለስልጣን ተገኝተው የአማራ ክልል አድማ ብተናም ለአሰብ ዘመቻ እየተዘጋጀ ነው ወያስ ባል አስተያየት ሰጥተዋል። ባለስልጣኑ ከፋኖ ኃይሎች ጋር እየተዋጋ የሚገኘውን አድማ ብተናም ከክልሉ አልፎ የሀገርን ደህንነት ለመጠበቅ የሚያስችል ዝግጁነት ላይ ይገኛል ሲሉ አደናጋሪ ፍንጭ ሰጥተዋል። በጉዳዩ ላይ የመረጃ ጥንከራችን ሰፊ መረጃን ይዟል። በሌላ መረጃችን ደግሞ ጠቅላይ ሚኒስትር አብይ ዛሬ ማለዳ ጌታቸው ረዳን በይፋ በሻሩበት መግለጫ አነጋጋሪ ውሳኔዎችን ሰጥተዋል። ትግራይ መሪዋን በኢሜል ትምረጥ ያሉት አብይ ውሳኔያቸው ጥያቄንና ግርታን ፈጥሯል። በሌላ በኩል በጀነራል ታደሰ ወረደ እጩ መሆን የተበሳጩት ዶክተር ደብረጽዮን ገብረሚካኤል ከህወሓት ያፈነገጠ እንቅስቃሴ ውስጥ ምግባታቸውን የሚገልጽ መረጃም ወጥቷል። ይህን ተከትሎም የደብረጽዮኑ ህወሓት ለሁለት መሰንጠቁ እርግጥ ሁኗል። ተብሏል። እናስደምጣችኋለን። ይህ በእንዲህ ሳለ የአማራ ክልል አድማ ብተና ለሀገራዊ ተልከው ዝግጁ ነው የሚባሉ ዜና ከብር ሸለቆ ሲሰማ ከኤርትራ በኩል ደግሞ ከባድ ወታደራዊ መረጃ ተሰምቷል። የኤርትራ ባህር ኃይል ልምምድ ማድረጉ መጀመሩ የተሰማ ሲሆን ልምምዱ ደግሞ ግብፅን ጨምሮ የአረብ ሀገራትን ያካተተ መሆኑ ይሄ ነገር ወዴት እያመራ ነው አስብሏል። ትሰሙታላችሁ።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 የአማራ ክልል አድማ ብተና ለሀገራዊ ተልከው ዝግጁ ነው የመባሉ ዜና ብርሸለቆ ሲሰማ ከኤርትራ በኩል ደግሞ ከባድ ወታደራዊ መረጃ ተሰምተዋል። የኤርትራ ባህር ኃይል ልምምድ ማድረጉ መጀመሩ የተሰማ ሲሆን ልምምዱ ደግሞ ግብፅን ጨምሮ የአረብ ሀገራትን ያካተተ መሆኑ ይሄ ነገር ወዴት እያመራ ነው አስብሏል። ህንድ በኢንዲያ ውቅያኖስ ክልል ቻይናን ለመመከት ከአፍሪካ ሀገራት ጋር ለመጀመሪያ ጊዜ የባለ ብዙ ወገን የባህር ኃይል ልምምዱን ልታደርግ መሆኑን ማሪን እንሳይት ዘግበዋል። እንደ አስር የአፍሪካ ሀገራት ጋር በምታደርገው የጋራ የባህር ኃይል ልምምድ ላይ የቀይ ባህር ተጋሪ ሀገራት አሉበት ተብሏል። በኢንዲያ ውቅያኖስ ላይ ከህንድ ጋር የባህር ኃይል ልምምድ ከሚያደርጉ የአፍሪካ ሀገራት መካከል ኤርትራ አንዷ መሆኗን ዘገባው አመላክቷል። ኮሞሮስ፣ ጅቡቲ፣ ኤርትራ፣ ኬንያ፣ ማዳጋስካር፣ ሞሪሸስ፣ ሞዛምቢክ፣ ሲሸልስ፣ ደቡብ አፍሪካ እና ታንዛኒያን ጨምሮ ከአስር የአፍሪካ ሀገራት የባህር ኃይሎች በጋራ ልምምድ ያደርጋሉ ተብሏል። ይህ በህንድ አስተባባሪነት የሚካሄደው የባህር ኃይል የጦር ልምምድ የአፍሪካ ህንድ ቁልፍ የባህር ላይ ተሳትፎ የሚል ስያሜ የተሰጠው ሲሆን ልምምዱ በቀጣይ ቀን ይካሄዳል ተብሏል ተብለዋል። ለተከታታይ አምስት ቀናት የሚካሄደው የሀገራቱ የጋራ የባህር ኃይል ጦር ልምምድ በታንዛኒያ ዳር የሰላም ባህር ዳርቻ የሚካሄድ መሆኑ ታውቋል። እንደ ኤርትራና ጅቡቲ ያሉ የኢትዮጵያ ጎረቤት ሀገራት የሚሳተፉበትን የባህር ኃይል ልምምድ የህንድ የባህር ኃይል ከታንዛኒያ መከላከያ ኃይል ጋር በመተባበር አዘጋጅተውታል። የባህር ላይ የጋራ ጦር ልምምድ በ2005 ከሚጠናቀቀው የህንድ የ10 ዓመት ሁሉን አቀፍ ደህንነትና እድገት ፖሊሲ ጋር ይጣጣማል ተብሏል። የህንድ የባህር ኃይል ባለስልጣን እንደሚሉት የአፍሪካ ህንድ ቁልፍ የባህር ላይ ተሳትፎ በህንድ ባህር ኃይልና በአፍሪካ ቻዎቹ መካከል ያለውን ትብብር ያሳድጋል። የጦር ልምምዱ በባህር ደህንነት በመረጃ መጋራትና እንደ ባህር ላይ ውንብድናና ህገወጥ ዝውውርና ከቁጥጥር ውጭ የሆኑ ስጋቶችን መከላከል ላይ እንደሚያተኩር ዘግባው አመላክቷል። ኤርትራ በዚሁ የባህር ኃይል የጋራ ጦር ልምምድ ላይ የምትሳተፈው ከኢትዮጵያ ጋር የገባችበትን ውጥረት ተከትሎ ከቅርብም ከሩቅም አጋር እያፈላለገች ባለችበት አጋጣሚ ነው። ኢትዮጵያ ያሳየችው ወደ ቀይ ባህር የመቅረብ ጥያቄ በስጋት የተመለከተችው ኤርትራ ቀይ ባህር በጋራ እንጠብቃለን በሚል በቀጠናው ፍላጎት ያላቸውን የብዙ ብዙ ሀገራትን በር እያንኳኳች ነው። ፕሬዚዳንት ኢሳያስ አፈወርቂ ከሰሞኑ የኦማን ውጭ ጉዳይ ሚኒስትርን ወደ አስመራ ጋብዘው የቀይ ባህርን ደህንነት በጋራ ስለመጠበቅ መምከራቸው ይታወሳል። እንዲሁም የውጭ ጉዳይ ሚኒስትራቸውን ወደ ካይሮ በመላክ ከግብፅ ጋር ኢትዮጵያን ወደ ቀይ ባህርን እንዳታልም ስለመከላከል መክረዋል። በተመሳሳይ የሳውዲ አረቢያ ውጭ ጉዳይ ሚኒስትር ጋር አስመራው ውጭ ጉዳይ ሚኒስትር በጉዳዩ ላይ በዚሁ ሰሞን መምከራቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ ጌታቸው ረዳን በይፋ በሻሩበት መግለጫ አነጋጋሪ ውሳኔዎችን ሰጥተዋል። ትግራይ መሪዋን በኢሜይል ትምረጥ ያሉት አብይ ውሳኔያቸው ጥያቄንና ግርታን ፈጥሯል። በሌላ በኩል በጀኔራል ታደሰ ወረደ እጩ መሆን የተበሳጩት ዶክተር ደብረጽዮን ከህዋት ያፈነገጠ እንቅስቃሴ ውስጥ መግባታቸውን የሚገልጽ መረጃም ወጥቷል። ይህንን ተከትሎም የደብረጽዮኑ ህዋት ለሁለት መሰንጠቁ እርግጥ ሆኗል ተብሏል። ጌታቸውን ተከትለው ጀኔራል ታደሰ ወረደ በደብረጽዮን ቡድን እጩ ሆነው መቅረባቸውን ቡድኑ ለሁለት ሰንጥቆታል። የደብረ ጽዮን አንጃ በሌላ ንዑስ ቡድን መከፈሉና በቡድኑ ውስጥም ትርምስ እንደተፈጠረ እየተዘገበ ነው። ትርምሱ የተፈጠረው ጉዳይ ደግሞ የጀነራል ታደሰ ወረደ እጩ ፕሬዝዳንት መሆን ነው። ጌታቸውን ተክተው ፕሬዝዳንት የመሆን ህልም የነበራቸው ደብረ ጽዮን ገብረ ሚካኤል በጀኔራሉ እጩነት አለመስማማታቸው ተነግረዋል። በአንጻሩ ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት እንዲሆን የምትፈልጉትን በኢሜል ምረጡ የሚል ውሳኔ ለትግራይ ህዝብ ሰጥተዋል። ጠቅላይ ሚኒስትሩ የሁለት ዓመት ዕድሜ ገደቡን የጨረሰውን አስተዳደር ለአንዳ ዓመት መራዘሙንና አዲስ ፕሬዝዳንት እንደሚሾሙ ጠቁመዋል። ጌታቸውን የሚተካው ፕሬዚዳንት ለመሾም ጥቆማ እንዲቀርብላቸው ጠቅላይ ሚኒስትሩ ለትግራይ ህዝብ ጥሪ አቅርበዋል። አብይ በጌታቸው ረዳ የተመራው የትግራይ ክልል ጊዜያዊ አስተዳደርን በተሰጠው ጊዜ የሚጠበቅበትን ኃላፊነት እንዳላሳካ ጠቁመዋል። ጠቅላይ ሚኒስትሩ በፕሪቶሪያዊ የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልእኮዎች አጠናቆ በህዝብ ለተመረጠ መንግስት ኃላፊነቱን ማስረከብ ይገባው ነበር ብለዋል። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡትን ዋና ተልእኮዎች በተወሰነለት ጊዜ ማጠናቀቅ አልቻለም ሲሉ የጌታቸው አስተዳደርን ተችተዋል ተናግረዋል። ጊዜው አስተዳደሩ ከተሰጡት ዋና ተልኮዎች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላደል መፍጠር ቢሆንም እስካሁን ባለማሳካቱ ተጨማሪ ጊዜ ማስፈለጉን አብይ ገልጸዋል። ጊዜው አስተዳደሩ ይህንን ቁልፍ ተልኮ ባለማሳካቱ ምክንያት እድሜውን ለአንድ ዓመት ለማራዘም መገደዳቸውን ጠቅላይ ሚኒስትሩ ገልጸዋል። የፌዴራል መንግስት መሬት ላይ ያለው ተጨባጭ ሁኔታ ከግምት በማስገባት የጊዜው አስተዳደሩ እድሜ ለማራዘም ፖለቲካዊ አስተዳደራዊና የህግ ስራዎችን በማከናወን ላይ መሆኑንም ጠቁመዋል። በዚሁ ምክንያት በቀጣይ አንድ ዓመት ክልል

በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለክልሉ ህዝብ ጥሪ አቅርበዋል። እጩዎቹ የጊዜው አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ድህንነት ማረጋገጥ የሚችሉ መሆን ይገባቸዋል ተብሏል። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ለመላው የትግራይ ህዝብ በይፋዊ ማህበራዊ ትስር ገጻቸው በዛሬው እለት ባስተላለፉት መልእክት ነው። በትግረኛ ቋንቋ የተጻፈው የጠቅላይ ሚኒስትሩ መልእክት የትግራይ ጊዜው አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ የቀረበ ነው። በፕሪቶሪያው ስምምነትና በሚኒስትሮች ምክር ቤት ደንብ ቁጥር 533 ውስጥ ህዝባር 2015 አንቀጽ 3 መሰረት የጊዜው አስተዳደርን ፕሬዚዳንት መሾም ለጠቅላይ ሚኒስትሩ የተሰጠ ነው። አብይ የፕሬዚዳንት ጥቆማ ይዘው በድንገት ወደ አደባባይ ብቅ ያሉት ጄኔራል ታደሰ ወረደ ጌታቸው ረዳ እንደሚተኩ በስፋት ከተነገረ በኋላ ነው። አብይ የጊዜው አስተዳደሩን ፕሬዚዳንትነት ቦታ ለጥቆማ ክፍት ማድረጋቸውን ተከትሎ ሁሉም በየፊናቸው በዘመቻ ጥቆማ ላይ ይሳተፋሉ ተብሎ ይጠበቃል። ለሁለት የተሰነጠቀው ህዋት በየፊናቸው የየራሳቸውን እጩ ለማሾም እንደሚያቀርብ ከወዲሁ የሚታይ አካሄድ ያመላክታል። ጌታቸው ረዳ መሻራቸውን ያረጋገጠው ሁለት ዓመት በስልጣን ላይ የቆየው ቡድን ጌታቸውን የሚተካ ሰው በመጠቆም የፍክክር አካል እንደሚሆን ይጠበቃል። አሁን ላይ የጌታቸውን አስተዳደር በኃይል የተቆጣጠረው የደብረ ጽዮን ገብረ ሚካኤል ቡድንም የራሱን ሰው ለማሾም የጀመረውን መሯሯጥ አጠናክሮ መቀጠሉ አይቀርም። ህዝቡ በምርጫ መሪዎቹን እስኪመርጥ ድረስ የጊዜው አስተዳደሩ ፕሬዚዳንት በመምረጥ በኩል ተሳትፎ ይኖረው ለማድረግ የታሰበ መሆኑ ተጠቁሟል። ይሁን እንጂ በጊዜው አስተዳደሩት ማቋቋሚያ ወጅ በቀጥታ በፕሬዚዳንት የመሾም ስልጣን የተሰጣቸው ጠቅላይ ሚኒስትሩ በሚቀርብላቸው ጥቆማ እንዴት የህዝብን ተሳትፎ እንደሚያረጋግጡ በውል የተገለጸ ነገር የለም። ጠቅላይ ሚኒስትሩ በጥቆማ ከሚቀርብላቸው እጩዎች መካከል በራሳቸው ፍቃድ አንዱን ለፕሬዚዳንትነት መምረጣቸው አይቀርም። አብይ ከህዝብ የቀረበላቸውን ጥቆማ እንደተባለውም ተሳትፎን ለማረጋገጥ በሚያስችል መልኩ ይመረጣል ወይንስ ለመንግስታቸው የሚመቸውን ይሾማሉ የሚለው ጉዳይ ወደፊት የሚታይ ይሆናል። ከአማራ ክልል ብርሸለቆ ወታደራዊ ማሰልጠኛ ሌላ ጉድ ተሰምቷል። በብርሸለቆ በርካታ የአማራ ክልል አድማ ብተና ወታደሮች እየሰለጠኑ ሲሆን በዛሬው እለትም አንድ ከፍተኛ ባለስልጣን ተገንተው የአማራ ክልል አድማ ብተና ለአሰብ ዘመቻ እየተዘጋጀ ነው ወይ አስባል አስተያየት ሰጥተዋል። ባለስልጣኑ ከፋኖ ኃይሎች ጋር እየተዋጋ የሚገኘውን አድማብተና ከክልሉ አልፎ የአገርን ደህንነት ለማስጠበቅ የሚያስችል ዝግጁነት ላይ ይገኛል ሲሉ አደናጋሪ ፍንጭ ሰጥተዋል። በአማራ ክልል ከፋኖ ታጣቂዎች ጋር ባለፉት ሁለት ዓመታት እየተዋጋ ያለው የአማራ ክልል አድማ ብተና አቅሙንና ኃይሉን እያደራጀ ነው ተብሏል። በዛሬ ዕለትም አንድ ከፍተኛ የአማራ ክልል ባለሥልጣን ብርሸለቆ ተገኝተው ለአድማ ብተና ኃይል ሰልጣኞች አነጋጋሪ አስተያየት ሰጥተዋል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ እና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳ ላይ ጣሰው በብርሸለቆ መሠረታዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞችን አበረታተዋል ተብሏል። አቶ ደሳሌ በገለጻቸው ታዲያም ጠቆም ያደረጉት አንድ ጉዳይ ከሰሞኑ ፖለቲካዊ ግለት ጋር ተዳምሮ ጥያቄ ተነስቶበታል። አቶ ደሳሌ በገለጻቸው የአድማ ብተና አሰልጣኞች ከክልሉ አልፎ ለሀገር ደህንነት ለመጠበቅ የሚያስችል ዝግጁነት ላይ ናቸው ሲሉም ተናግረዋል። ላለፉት ሁለት ዓመታት ከፋኖ ጋር እየተዋጋ የሚገኘው ይህ ኃይል በቀጣይ ለሌላ ሀገራዊ ተልዕኮ ብቁ እንዲሆን ተደርጎ ነው ወይ እየሰለጠነ ያለው አስብሏል። የኢትዮጵያ መንግሥት በወደብ ጉዳይ የከረረ አቋም በመያዝ ይህንን የአድማ ብተና ኃይል በዚህ ዘመቻ ተሳታፊ እንዲሆን አቅዶ እየሰራ ሆን ወይ የሚል ጥያቄም እያስነሳ ይገኛል። የሆነ ሆኖ ግን አቶ ደሳሌ ጣሰው ሰልጣኞቹ በአመለካከት በንድፈ ሀሳብና በተግባር የታገዘ ስልጠና መውሰዳቸውን ሲናገሩ ተደምጠዋል። በሀገራቱ መካከል የተኩስ አቁም ስምምነት ተደረሰ። ስምምነቱ ላይ ሩሲያ አንድ ወሳኝ ቅድመ ሁኔታን አስቀምጣለች። በጉዳዩ ላይ ትራምፕ ሀሳባቸውን ሰንዝረዋል። በሌላ በኩል ዘለንስኪ የትራምፕን አካሄድ አወድሰዋል። ከሳምንታት በፊት በትራምፕ የተዘለፉት ዘለንስኪ ከሞስኮ ጋር የተደረገውን ስምምነት በበጎ እንደሚቀበሉት ነው የተናገሩት። ኬቭና ሞስኮ የተኩስ አቁም ያደረጉት ጥቁር ባህር ላይ እንደሆነም ነው የተነገረው። ስምምነቱ የተደረገው በሳውዲ አረቢያ ሪያድ እንደሆነም ታውቋል። እንደ አውሮፓውያን አቆጣጠር በ2022 የዩክሬን ሙሉ ወረራ ከተጀመረ ጊዜ ጀምሮ በመደበኛ የሩሲያ ጥቃት እየደረሰባት ያለችው የዩክሬን የወደብ ከተማ በጥቁር ባህር ላይ ነች። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ነው የፈረሙት። አገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫም ሁለቱም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነ የንግድ መተላለፊያም ይከፍታሉ ብሏል። ዋይት ሐውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ጥቃት ያለማድረስ ስምምነት ለማጠናከርም መስማማታቸውን ገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያና ከዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ ቆይተዋል። የሩሲያና የክሬን የዩክሬን ተወካዮች ቀጥተኛ ድርድር አላደረጉም። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰዋል። ስምምነቱ ተግባራዊ ይሆናል የሚለውን ለማወቅ ጊዜው ገና ቢሆንም ውይይቶቹ መደረጋቸው መልካም ነው፣ ትክክለኛ እርምጃ ነው ሲሉ ከኪየቭ ለጋዜጠኞች ተናግረዋል። ከዚህ በኋላ ማንም ዩክሬን ሰላም ለማምጣት በሚደረገው ጥረት ወደፊት እየተጓዘች አይደለም ብሎ መውቀስ አይቻልም ሲሉ ማክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ዘለንስኪ የሰላም ስምምነት እንዳይደረግ አግደዋል ሲሉም ወቅሰው ነበር። ሩሲያ ስምምነቱን ተግባራዊ እንዲሆን የተጣሉ ማዕቀቦች መነሳት እንዳለባቸው አሳስባለች። የሩሲያ ባንዲራ ያላቸው መርከቦች ምግብ እና ማዳበሪያ ይዘው እንዳይንቀሳቀሱ ማዕቀብ እንደተጣለባቸው ይታወሳል። ስምምነቱ ከመቼ ጀምሮ ተግባራዊ እንደሚደረግ ዋይት ሀውስ ያወጣው መግለጫ አይጠቁምም። ሩሲያ ላይ የተጣለውን ማዕቀብ ስለማንሳት የተጠየቁት ዶናልድ ትራምፕ ሁሉንም እየተመለከትናቸው ነው ብለዋል። ዘለንስኪ ይህንን ይህ ደካማ አቋም ነው ሲሉ ከኬቭ በሰጡት ጋዜጣዊ መግለጫ ተናግረዋል። አክለውም ሞስኮ ስምምነቱን የማታከብር ከሆነ ሩሲያ ላይ ተጨማሪ ማዕቀብ እንዲጣል ለማድረግ፣ እንዲሁም ከአሜሪካ ወታደራዊ ድጋፍ ለማግኘት ጥረት እንደሚያደርጉ ገልጸዋል። ፕሬዚዳንቱ ሩሲያ ስምምነቱ ተግባራዊ የሚደረገው ማዕቀቡ ሲነሳ ነው ስትል ቀጥፋለች ሲሉ ወቅሰዋል። የዩክሬንና ሩሲያ ሚኒስቴር የስንዴና የተለያዩ የምግብ ምርቶች ላኪ ሀገራት ሲሆኑ በጦርነቱ ምክንያት የስንዴ ዋጋ መናሩ ይታወሳል።